ወንድነት ወንድ ወንድ ግንባሩን ሲለው ባይችለው ፈንክቶ ይሞታል። ባይችል መግደል ባይችል ፈንክቶ ይሞታል። ወሬያ ሙላ ወሬ ወሬሽን አውሪ አዳሜ፣ ምንም አታመጪም። አጼዎቹ እምነግርሽ አሁንም ደግሜ ደጋግሜ የምነግርሽ ነግሽ አጼዎቹ ደማችን ውስጥ ናቸው። ደማችን ውስጥ የነሱን እሩ ባታችሁ አዳሜ፣ ቆሻሻ ሁላ የእናንተ ጀግነት ባንዲራ ማቃጠል ያፄ ፎቶ ማቃ ያፄዎችን ፎቶ ማቃጠል ይሄ ነው በቃ። ከዚህ ያለፈ ታሪክ የለም። ከዛ በኋላ ሶስተኛ ደረጃ ይሄ ነው በቃ። ሌላ ምንም ነገር የለም እ። ምድረ ቦቅቧቃ ሁላ ደግሞ ትሰደቢያለሽ። ቆማጣ ቆማጣ ቆማ የቆማጣ ሆስፒታል የት መሰለሽ? አንደኛ ያለው በቁጥር ብዙ በብዙ የሚቆጠር ሆስፒታል የት እንዳለ ታውቂያለሽ? ሂጂ ጠይቂ፣ ሂጂ ዘመዶችሽን ጠይቂ፣ ይነግሩሻል። ደግሞ ጉዳት ያለሽ ጉዳት የትኛው መልክሽን ሊበላ እ ውሻ መጫወት አይበላሽም። እንኳን አይደለም ሰው ሊበላሽ፣ አንቺ ቆሻሻ በቃ አንቺ፣ ይሄ ነው በቃ። እሰድርሻለሁ ዛሬ የፈለጋችሁ ጓደኞቼ፣ ዛሬ ብትቀየሙ ተቀየሙ፣ በቃ እኔ እነግርሻለሁ፣ አንቺ የመጣሽበትን ማታቂ። እንዴ ድህነት እኮ ሀዴት አይደለም፣ ድህነት ተሰርቶ ያልፋል ከሰራሽ ድህነትን ትሰብሪዋለሽ። አንቺ ግን በቃ ልክ ከቤተ መንግሥት እንደዚህ ያመጡሽ መሰል። ለነገሩ አይቶ ሰው ቤት ንፍሮ ሲቀቀል ይጫፈራል ይላል አማራ። ልክ እንዳንቺ አይነቱ ማለት ነው። አይቶ ስለማታሽ ሁሉም ነገር። እስቲ ወንድነት ፎቶ በመቅደድ አይደለም የአጼ ፎ- የአጼዎቹን ፎቶ በመቅደድ አይደለም። ሄደሽ እስቲ ሐውልታቸውን ንኪ። ሄደሽ ሐውልታቸውን ንኪ። የዛኔ አንቺ እዛው ትቀበሪያለሽ። እዛማ ማይ ተቀበሪም፣ እዛ አትቀበሪም። ይሄ ዲዳም የሚያነሳ የለም። እሱ ተጠርቶ ጉትቶ ይጠልሻል። እንደዛው አንቺ ቆሻሻ ፎቶ በማቃጠልማ ልብ የሰው የአማራዎችን ልብ ልትነፊ እንዴ? ተዘግዘቂ። ማንም ሰው እንትን አይልሽም።